ዕለታዊ መረጃዎችና ዘገባዎችን ይዣለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው እባክዎት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። ከያዝኳቸው መረጃዎች መካከል ወልቃይትን በተመለከተ እንደዚሁ አዲስ አቅጣጫ ስለመሰጠቱ የሚገልጽ መረጃ አለ። አስቸኳይ ስብሰባ እነ ኮሎኔል ደመቀ ዘውዱ ወደ አዲስ አበባ መጠራታቸውን የሚገልጽ መረጃ ይዣለሁ። ከዚህ ጋር በተያያዘ ዝርዝር መረጃዎችን የማደርሳችሁ ይሆናል። ከግንባር መረጃዎች መካከል በወታደራዊ ገዥ መሬትነቷ እንግዲህ በግንባር ቀደም ቦታዎች የምትገኘው ጋሸናና አካባቢ ያለውን ሁኔታ በተመለከተ ዝርዝር መረጃ ይዣለው በዚህ ሰዓት ድሮን እያንዣበበ ነው የሚገኘው ትላንትና መሻሹን ከጋሸና በ10 ኪሎ ሜትር እርቀት የምትገኘው የዋርላ ወረዳ ዋና ከተማ ኮን በፋኖ መያዟን ተከትሎ አካባቢ ያለው ሁኔታ ምን ይመስላል የሚለውን በዝርዝር አደርሳችኋለው። ጋሸና እንግዲህ ካሁን በፊት በህወሃት ጦርነትም ጊዜ እንደምታስታውሱት በሰሜን ወሎ ከሚገኙ ወሳኝና ገዥ መሬቶች አንዷ ቦታ ነች። ይቺ ከተማ በዋድላ በኮን በኩል ወደ ወገል ጤና ደሴ፣ እንዲሁም ደግሞ በመቄት ንፋስ መውጫ ደብረታቦር ባህርዳር፣ ወይም ጎንደር ወደ ታች ደግሞ ወደ ላሊበላ ሰቆጣ መስመር፣ በተመሳሳይ ወደ ወልዲያ፣ እነዚህን መስመሮች የምታገናኝ ቦታ ነች። በዚህ አካባቢ ያለው አጠቃላይ ወታደራዊ ሁኔታ ምን ይመስላል የሚለውን ዝርዝር መረጃ የማድረሳችሁ ይሆናል። በተለያዩ አካባቢዎች ያለውና አጠቃላይ ዝርዝር መረጃዎችን እየተከታተልኩ ይዣለሁ። እናንተ የሚሰሟቸው ይሆናል። እናንተ እንድትከታተሉ ነው በአክሮት የምጋብዛችሁ። እንግዲህ አገር አቀፍ መረጃዎች ይዣለሁ። እነዚህንም ትከታተላላችሁ። ሀሳብ አስተያየት፣ ቢኖራችሁ ጥቆማ ዜናችሁን በልደትኮም ላይ ልትጽፉልኝ ትችላላችሁ። በኢሜል ደግሞ በማህበራዊ ሚዲያ መልእክት መላላኪያ መንገዶች ልታደርሱ ትችላላችሁ። ይህን እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። እንግዲህ በርከት ያሉ አስተያየቶችን አድርሳችሁኛል። አስተያየቶቻችሁን በሌላ ጊዜ የምመለስባቸው ይሆናል። ኢትዮጵያ ወታደራዊ አቅሟን እያጠናከረች ነው ከሚለው ጋር በተያያዘም ዓለም አቀፍ የወጡ ዘገባዎች አሉ። ይህ እንግዲህ በተለይ በሀገር ውስጥ ያለውን ጦርነትና በአፍሪካ ቀንድ ከአንሻበበው ጉዳይ አንጻር የሚያያዙ መረጃዎችም አሉ። አብራችሁን ቆዩ። በመጀመሪያ እንግዲህ ወደ ደቡብ ኢትዮጵያ ቀጠና የሚወስድን መረጃን ማስከትለው። በደቡብ ኢትዮጵያ ቀጠናዎች ካሉ አካባቢዎች መካከል ሲዳማ ክልል መምህራን የስራ ማቆም አድማ መምታታቸው ታውቋል። በሲዳማ ክልል መምህራን የስራ ማቆም አድማ መጥተዋል። እንግዲህ ዘጠኝ ወረዳዎች ላይ ትምህርት ሙሉ በሙሉ ቆሟል ነው የተባለው። መምህራን በተደጋጋሚ ያለፈቃዳቸው ብልጽግና ደሞዛቸውን እየነጠቀና እየቆረጠባቸው ስለሆነ ይህንን በመቃወም ነው መምህራን የስራ ማቆም አድማ የመቱት። ይህንን በተደጋጋሚ ያለፈቃዳቸው የሚቆረጥባቸው ደሞዝ እንዲቆም ሲጠይቁ የአካባቢው የብልጽግና ባለስልጣናት ድብደባ፣ እስራት፣ እንዲሁም ደግሞ ማሳደድ እና ወከባ እያደረጉባቸው ስለሆነ መምህራን የስራ ማቆም አድማ ለማድረግ መገደዳቸውን መረጃው ይጠቁማል። እንግዲህ በርካታ መምህራን ታስረዋል፣ ሌሎች ደግሞ ተደብድበዋል፣ ሌሎች ደግሞ በፖሊስ እየተፈለጉ ነው። በዚህ ምክንያት ትምህርት ቁሟል። እንግዲህ ከድብደባዎች በተለይ ብዙ ጊዜ የምንሰማቸው ድብደባዎች የሚፈጸሙት በፖሊስ በጸጥታ ሰዎች በደህንነት ሰዎች ነበር። እዚህ አካባቢ ግን የወረዳ የብልጽግና ባለስልጣናት ጭምር መምህራንን ደብድበዋል ነው የተባለው። እንደ ተማሪዎች መምህራንንም የብልጽግና ባለስልጣናት ደብድበዋል። ከእነዚህ መካከል ዳዩ ተብላ የምትጠራው ወረዳና ከተማ ሶስት መምህራን ታስረው ስድስት ከስራ ታግደው ዘጠኝ የሚሆኑት ደግሞ ሊታሰሩ እየተፈለጉ ሲሆን አራት መምህራን በጽህፈት ቤት ኃላፊ ድብደባ ተፈጽሞባቸዋል። ጭሪ ወረዳ በካድሬዎች ምክንያት ብዙ መምህራን መዋከብ እየተደረገባቸው ነው። የወረዳው አስተዳዳሪ ዋሴራ ለዚህ እንግዲህ መምህራን እንዲደበደቡና እንዲያዙ ለፖሊስ ትእዛዝ በመስጠት መምህራንን እያሳደደ እያዋከበ እንደሚገኝን፣ በዚህ ምክንያት መምህራን ሙሉ በሙሉ ስራ ማቆማቸው ነው የታወቀው። ቦና ወረዳ እዚሁ ሲዳማ ክልል ቦና ወረዳ ቅሬታ ያቀረቡ መምህራን መኖሪያ ቤታቸው ድረስ ፖሊስ ሂዶ ለምን ቅሬታ አቀረባችሁ ለምን ጠይቃላችሁ በሚል ቤታቸው ድረስ የወረዳው አስተዳዳሪ ፖሊስ ልከው ሊያሳስሯቸውና ሊያስደበድቧቸው ስለሆነ ጠፍተዋል። መምህራን ይህንን አጠቃላይ መምህራን ላይ የተፈጸመውን በደል በመቃወም ሌሎች መምህራን የስራ ማቆም አድማ መጥተዋል። በዚህ እንግዲህ የአሮሬሳ ወረዳዎች እና ከተማ ሙሉ በሙሉ የስራ ማቆም አድማ ላይ መሆናቸው ታውቋል። ከነዚህ እንግዲህ ከዘጠኙ ወረዳዎች መካከል የቦንሳ፣ የቡራ፣ የዳኤላ የጫባ የሆንኮ እና የአሮ ሬሳ ወረዳዎች ይገኙበታል መምህራን በዚህ ምክንያት ስራ ማቆም አድማ አድርገዋል ይሄ መረጃ የተገኘው ከጀዋር መሐመድ የፌሱ ገጽ ነው ጀዋር መሐመድ እንግዲህ በተለያዩ አካባቢዎች የሚገኙ የመንግስት ሰራተኞች የጤና ባለሙያዎች መምህራን የሚልኩለትን አቤቱታዎች ቶሎቶሎ ይለጥፋል ይሄ እንግዲህ ሲዳማ ብልጽግና ደሞዛችን ያላግባብ እየቆረጠ ነው፣ በሚል መምህራን በስራ ማቆም አድማ መምታታቸውን የሚገልጸው መረጃ ነው። የመምህራን ጉዳይ ከተነሳ በአማራ ክልል በዚህ ዓመት ትምህርት ቤት ይገባሉ ተብለው ከሚጠበቁ ተማሪዎች መካከል አራት ሚሊዮን ተማሪዎች እስካሁን እንዳልተመዘገቡ እንደዚሁ መረጃዎች ጠቁመዋል። ከዚህ ጋር በተያያዘ ሰባት ነጥብ ሁለት ሚሊዮን ተማሪዎች ትምህርት ቤት ይመዘገባሉ ይባል ማ አርባ ስድስት በመቶ ብቻ ናቸው እስካሁን ድረስ ትምህርት ቤት የተከፈተው ከዚህ ባሻገር እስከ 2430 ትምህርት ቤቶች በምን ላይ እንዳሉ እንኳ አልታወቀም። እስካሁን አልተከፈቱም እንቅስቃሴም አልተጀመረም ነው የተባለው። የትምህርት ጉዳይ ከተነሳ በአማራ ክልል ካለው ጦርነት ባሻገር ህወሓትም በአማርኛ ትምህርት እንዳይሰጥ የሚለው እና ለአማራ በተለይ ያለውን እንግዲህ የስር የሰደደ ጥላቻ የሚያሳይበትን ተግባር እየፈጸመ ነው የሚገኘው። ትላንትና ትምህርት ማስጀመር መርሃ ግብር በአለማጣ ከተማ ፕሮግራም ተይዞ ነበር። የህወሓት ታጣቂዎች መሳሪያ በመያዝ ትምህርት ቤቶችን ከበባ ውስጥ በማስገባት የትምህርት ምዝገባው እንዲቋረጥ አድርገዋል። በአለማጣ ከተማ ትምህርት ለማስጀመር እንቅስቃሴ ተጀምሮ የነበረ ቢሆንም በአማርኛ አንድም ትምህርት ቤት ትምህርት እንዳይሰጥ በሚል የህወሓት ታጣቂዎች ትምህርት ቤቶቹ ላይ ከበባ ማድረግ ትምህርት ምዝገባውን አስተጓጉለዋል። በጠመንጃ ይዘው ትምህርት ቤቱን በመክበብ ህፃናትን ጭምር በመሳሪያ ደግ ነው በማስፈራራት ትምህርቱ ስርዓቱ እንዲበተን አድርገዋል። የህዋት ታጣቂዎች በትግረኛ የምትሰጡ ከሆነ ስቱ በአማርኛ የምትሰጡ ከሆነ ግን አትችሉም በሚል ነው ይህንን ያደረጉት። ትምህርት እንዲጀመር ቅስቀስ አድርጓል የተባለው ኮማንድ ፖስት ለታጣቂዎቹ ለህዋት ታጣቂዎች የሰጠው ያጸፋ ምላሽ የለም። አለማጣ ከተማ ውስጥ ከሚገኙ የሚገኙ ትምህርት ቤቶች የቴክኒክና ሙያ ኮሌጁን ጨምሮ ሙሉ በሙሉ ለህዋት ወታደራዊ አገልግሎት እየዋሉ ነው የሚገኙት። አለማጣ ከተማ ከሚገኙ ትምህርት ቤቶች መካከል አሁን የህዋ ታጣቂዎች ሰፍረው የሚገኙባቸው ትምህርት ቤት በጥቂቱ እነዚህ ይገኙበታል በአለማጣ ከተማ እነዚህ ትምህርት ቤቶች ከአለማጣ ከተማ ውጭ ደግሞ 19 ትምህርት ቤቶች በገጠር የህዋ ታጣቂዎች ሰፍረዋል አለማጣ ከተማ ውስጥ ሹማይ በርሄ ትምህርት ቤት ምስራቅ ትምህርት ቤት ሰላም ትምህርት ቤት ታዳጊዋ ትምህርት ቤት ቴክኒክ ኮሌጅ አንደኛ ደረጃ ትምህርት ቤት ምድረገነት ትምህርት ቤት ኮከቦ ጽፋ ትምህርት ቤት እድገት ፋና ትምህርት ቤት ሀውጃኖ ትምህርት ቤት የህወሓት ወታደራዊ የጦር ካምፕ ነው። አማርኛ ትምህርት እንዳይሰጥባቸው ተከልክለዋል። በእነዚህ ውስጥ የሚገኙ በአማራ ክልል የመጣ የትምህርት ስርዓተ ማስፈጸሚያ ቁሳቁሶች መጽሐፉን ጨምሮ የአማራ ክልል ካሪኩለም ወይም ደግሞ ስርዓተ ትምህርት ተግባራዊ የሆን በሚል እንዲቃጠሉ አድርገዋል የህወሓት ታጣቂዎች። ከዚህ ባሻገር በዋጃ ማዶ ተብሎ የሚጠራ አካባቢ እንደዚሁ የህዋ ታጣቂዎች ኬላ ጥለዋል። ከዚህ ጋር በተያያዘ የደረሰው መረጃ ከትግራይ ክልል እድሜያቸው ከ15 እስከ 40 ዓመት የሆኑ የወጣቶች እና ጎልማሶች ትግራይ ክልልን ለቀው እንዳይወጡ ትእዛዝ ተላልፏል ነው የተባለው። በዚህ እድሜ ክልል ውስጥ የሚገኙ የትግራይ ወጣቶች ከክልሉ እንዳይወጡ ታግደዋል። ኬላ ላይ በትላንትናው ዕለት ወደ ወልዳያና አዲስ አበባ ሊወጡ የነበሩ የትግራይ ተወላጅ በዚህ እድሜ ክልል የሚገኙ ከተሽከካሪ ላይ ወርደው ወደ ወታደራዊ ካምፕ በህወሓት ታጣቂዎች ተወስደዋል። ማንም እድሜው እየደረሰ የትግራይ ወጣት በዚህ ወቅት ከትግራይ ክልል እንዳይወጣ ትዛዝ ተላልፏል ተብሏል። ወቅታዊ የህወሓት ወታደራዊ ዝግጅት ጋር የተያያዘ ትዛዝ ሊሆን ይችላል ሲሉ ነው የመረጃ ምንጮቹ የገለጹት። እንግዲህ በዚህ ሰዓት ወደ አዲስ አበባ የሚሄዱ ከትግራይ ክልል የሚወጡ እድሜያቸው ከ15 እስከ 40 ዓመት የሆኑ ካሉ እንዳይወጡ ትዛዝ ተሰጥቷል ነው የተባለው። ከዚህ ጋር በተያያዘ ህወሓት ሰሞኑን ኮንፈረንስ አድርጓል። ከ3400 ሰዎች የተገኙበት ኮንፈረንስ በመቀሌ ከተማ አድርጓል። ይህን ኮንፈረንስ ሲጠናቀቅ የተለያዩ አቋሞችን አንጸባርቋል ህወሓት ህወሓት እንግዲህ ለኤርትራ መንግስት በይፋ ያቀረበው ጥሪ የአፍሪካ ቀንድ መነጋገሪያ ከሆኑ አጀንዳዎች መካከል አንዱ ነው። በዚህ እንግዲህ በምስራቅ አፍሪካ ቀንድ ያዣበበውን የጋራ አደጋ ለማስቀረት ከመጥፎ ሁኔታ ወደ ባሰ ችግር ሳንገባ እና የጦርነቱን አደጋ በሩቁ ለማስቀረት እባካችሁ አብረን እንስራ ሲል ህወሓት በይፋ በኮንፈረንስ ለኤርትራ ጥሪ አቅርቧል። ለዚህ ጥሪ በኤርትራ በኩልም እንደዚሁ የአቋም ምላሽ እንዲሰጠው እና የሚታወቅ ምላሽ እንዲሰጥም ጥሪ አቅርቧል። በዚህ ኮንፈረንስ ማጠቃላይ ላይ ጀነራል ታደሰ ወረደ ህወሀትን ለማጥፋት የሚደረገውን ድርጊት እንደሚያወግዙና እንደሚቃወሙ እንዲሁም ደግሞ ህወሀት ወደ ፖለቲካ እንዲመለስ እና በፕሪቶሪያ የሰላም ስምምነት መሰረት ፖለቲካዊ ውሳኔ እንዲሰጥ የፌደራል መንግስቱ አፈሙዝ ከማዞር ባሻገር ለፖለቲካ ድርድር እና ለፖለቲካ ውይይት ዝግጁ እንዲሆን እንጠይቃለን ማለታቸው እና ህወሀት የሚተርፍበት ብቸኛው መንገድ አባላቱ ጠንካራ እና በአባላቱ የአደረጃጀት ብቃት መሆኑን ገልጸዋል። ህወሀት ለሚያደርገው ወታደራዊ ዝግጅት እንግዲህ ህዝብ ስብሰባ፣ ወታደራዊ ዝግጅት፣ የሰራዊት ቀለብ፣ ወታደራዊ ሎጂስቲክ፣ እነዚህ ምንጮቹ በቀጥታም ሆነ በተዘዋዋሪ የአብይ አህመድ እና የፌደራል መንግስቱ መሆናቸውን መረጃዎች ያሳያሉ። በዚህ እንግዲህ ፌደራል መንግስቱ በጀት ይበጅታል። መደበኛ በጀቶችን የህወሀት ክልሉን የያዘው ህወሀት በተለይ ጀኔራል ታደሰ ወረደ ወደ ስልጣን ከመጡ በኋላ የሚመደበውን በጀት ለወታደራዊ አገልግሎት እንዲሆን እያደረጉ ነው ተብሏል። ከህወሀት ጋር በተያያዘ ምናልባት ሰሞኑን እንግዲህ መነጋገሪያ ከሆኑት ዜናዎች መካከል በርካታ የህወሀት ታጣቂዎች ምናልባት በአንድ ቀን በዚህ ልክ ታጣቂዎች ወደ ትግራይ ሰላም ኃይሎች ሲቀላቀሉ የመጀመሪያ ነው። በትናንትና ሁለት ብቻ 96 ካርሚዎች የወጡ እንዲሁም ደግሞ ሌሎች አምስት መቶ ደግሞ የሚሊሻና ወጣቶች በአንድ ጊዜ ወደ ቲፒኤፍ ተቀላቅለዋል። በአጠቃላይ 600 የሚደርስ ሀይል ወደ ትግራይ ሰላም ኃይሎች ተቀላቅለዋል። ይህም በህዋት ድንጋጤ ፈጥረዋል። ወደ አማራ ክልል ያሉ መረጃዎችን መለሳለሁ። ወደ መተማ ስንሄድ መተማ ትኩረት ባልተሰጠ ሁኔታ ሰላሳ ሁለት ሰዎች እስካሁን ድረስ እገታ ላይ ናቸው። ታጋጆቹን ለማስለቀቅ በአካባቢው ኮማንድ ፖስትም ሆነ በብልጽግና ምንም አይነት እንቅስቃሴ አልተደረገም። ይሄ ደግሞ የህዝብን ቁጣ ቀስቅሷል። የታጋች ቤተሰቦች ከባድ ጭንቀት ላይ ናቸው። በመተማ ወረዳ መቃ ከተማ 18 ሰዎች ተገድለው 32 ሰዎች ታግተው ከተወሰዱ ዛሬ አራተኛ ቀናቸው ነው። ከታገቱት ውስጥ የሁለት ወራት አራስ መጫት እናቶች ጭምር ይገኙበታል። በአካባቢው ከባድ የህዝብ ቁጣ ቀስቅሷል። ይሄ መንገድ እስከዛሬ ድረስ ዝግ ነው። ከሱዳን መተማ ጭልጋ ጎንደር የትራንስፖርት እንቅስቃሴ ሙሉ በሙሉ ዝግ ነው ህዝቤን እናስከፍታለን ሲል ግጭት ትፈጥራላችሁ በሚል መከላከያ አድማ ብታናና ሚሊሻን ከግዳጅ አስወጥቷል በዚህ ምክንያት እንግዲህ በአካባቢ ያለው ሁኔታ ይህንን ይመስላል እንግዲህ በዚህ አካባቢ እገታዎች የእርስ በርስ እንደዚሁ እንስሳትን ጨምሮ የቁምሳትን መንዳትና ዝርፊያ ከቁጥጥር ውጭ እየወጣ ነው የሚገኘው ይህም እንግዲህ ህዝብ ተቃውሞ እየቀሰቀሰ ነው ከባህር ዳር ወደ ጎንደር ዛሬም ተጨማሪ ኃይል ስለመጓጓዙ ጧት አካባቢ ከባህር ዳር የወጡ መረጃዎች ያሳያሉ። ከባህር ዳር ወደ ጎንደር ዛሬ ለሁለተኛ ጊዜ ሰራዊት እየተጓጓዘ ነው። ትላንትና ማለዳ የጀመረው ጉዞ ዛሬም ለሁለተኛ ቀን ቀጥሏል የሚሉት የዓይን እማኞች አዲስ ዘመን ተጨማሪ ሁለት ወታደራዊ ካምፖች እየተቋቋሙ ይገኛሉ። ትላንትና ከባህር ዳር የመጣ የመንግስት ኃይል በአንደኛው በአዲስ ዘመን ወረታ መውጫ ካምፕ አካባቢ ሲሰፍር ሁለተኛው ደግሞ እንደዚሁ አዲስ ዘመን ከተማ ኳስ ሜዳ ወይም ደግሞ ወርልድ ቪዥን ተብሎ የሚጠራው አቅራቢያ እንዲሰፍር ተደርጓል። ሶስተኛው እንግዲህ የመከላከያ ካምፕ አዲስ ዘመን ከተማ ወደ እብናት መውጫ ይገኛል። በዚህ ከተማ ውስጥ ሶስት ትልልቅ ካምፖች ሰሞኑን እንግዲህ መቋቋማቸውን የአይን እማኞች ገልጸዋል። እብናት ከነበረ ሁለት ሬጅመንት የመንግስት ኃይል ወደ ሚካኤል ደብር ተንቀሳቅሷል። ሁለት ሬጅመንቱ እንግዲህ በአካባቢው ውጥረት አለው። ውጊያ ሊቀሰቀስ ይችላል። ሰሞኑን በዚህ አካባቢ በሶስት አቅጣጫዎች የነበረው ውጊያ ነበር። በዚህ ውጊያ ሰብአዊ ቁሳዊና ወታደራዊ ኪሳራ ደርሷል። ሚካኤል ደብረን ማእከል አድርጎ በአዲስ ዘመን በሁለት አቅጣጫ እንዲሁም ደግሞ ከበለሳ በአንድ አቅጣጫ የተንቀሳቀሰ የመንግስት ኃይል ጋር ውጊያ መደረጉ ይታወቃል። በዚህ በእንግዲህ አዲስ ዘመንን በተመለከተ አዲስ ዘመንን በተመለከተ በተከታታይ በብዙ ቦታዎች እየመጣ ኃይል የሚከማቸው አዲስ ዘመን ካለው ወታደራዊ ጠቀሜታ አንጻር ሊሆን ይችላል ላሉ የመረጃ ምንጮች፣ ከጎንደር አዲስ ዘመን፣ ከወረት አዲስ ዘመን ወደ ባህር ዳርና ደብረታቦር እንዲሁም ደግሞ እብናት ሰቆጣ አዲስ ዘመን እንዲሁም ደግሞ እብናት ደብረታቦር ሊቦ በለሳን የሚያስተሳስር አማካይ ቦታ ስለሆነ እዚህ አካባቢ ሰራዊት እንዲሰፍር እየተደረገ ነው። ምናልባት በአካባቢ ያለውን ሁኔታ በወታደራዊ ዘመቻ ለመቀጠል የታሰበበት ይመስላል። ሌላው በፋኖ የሰራዊት ግንባታን የተመለከተ ነው። ፋኖ የሰራዊት ግንባታ ያለማቋረጥ ቀጥሏል። የፋኖ የኮማንዶ አባላት በተለያዩ ቦታዎች ምርቃት መርሃ ግብራቸውን አድርገዋል። በትናንትናው ዕለት በጎጃም ቀጠና ምርቃት ፕሮግራም ተደርጓል። እንግዲህ ሰሞኑን በዚህ በጎጃም ቀጠና ተከታታይ የፋኖ የኮማንዶ አባላት ምርቃት መርሃ ግብር እየተከናወነ ነው የሚገኘው በፋኖ ርቃት መርሃ ግብር ላይ መልእክት ተላልፏል። ፋኖ ዘመነ ካሴ በቅርቡ ዓለምን ጉድ የሚያስብል ዘመቻ እናደርጋለን ሲል መልእክት አስተላልፏል። ይህም እንግዲህ ካለው የፋኖ ስልጠና መርሃ ግብር ጋር በተያያዘ ነው። ወደ ጋሸና የሚወስደን መረጃ ላስከትል። እንግዲህ በዚህ ሰዓት ካስኳቸው መረጃዎች መካከል አንዱ ጋሸና እና አካባቢ ያለው ሁኔታ የተመለከተ ነው። ጋሸና ከተማ ዙሪያውን ውጥረት ነው ያለው። ከበባ ነው ያለው በጋሸና ከተማ ዙሪያ ሌሊቱን መከላከያ ከጋሸና በሁሉም አቅጣጫዎች የመድፍ ድብደባ ሲያደርግ ነው ያደረው። ወደ መቄት አቅጣጫ በስተሰሜን፣ በስተደቡብ፣ በኮን አቅጣጫ እንዲሁም ደግሞ በስተምስራቅ በሐሙሴት አቅጣጫ ወደ ወልዲያ መውጫ እንዲሁም ደግሞ ወደ ላስታ መውረጃም የመድፍ ተኩስ እና ድብደባ ሲደረግ አድሯል። በዚህ ግን የደረሰው ጉዳት በዝርዝር አልታወቀም። ትላንትና ከጋሸና 10 ኪሎ ሜትር ቀት ላይ የምትገኘው ጓድላ ወረዳ ኮን ከተማ መከላከያ ለቆ ወጥቷል። መከላከያ ለቆ ሲወጣ ፋኖ አካባቢውን ተቆጣጥሯል፣ ወይ ደግሞ ወደ ከተማው ገብቷል። እንግዲህ ትናንትና መከላከያ ኮን ከተማን ለቆ የወጣው ያለው ውጊያ ነው። በዚህ ምክንያት እንግዲህ ጋሸና የገባው የመንግስት ኃይል ከሌሎች አካባቢዎች የሚተሰባሰበው ጋሸና ዙሪያ ከፍተኛ ውጥረት ነው ያለው። እንግዲህ ጋሸና ዙሪያ ያለው አሁናዊ ሁኔታ ሲታይ። ከባድ ውጥረት ከመኖሩ ባሻገር አሁን በዚህ ሰዓት ድሮን እያንዣበበ ነው የሚገኘው። ድሮን ያለ እረፍት እያንዣበበ ነው ከጠዋት ጀምሮ። ከኮን፣ ሐሙሲት፣ ቦያ፣ ድብኮ፣ ጋሸና ዙሪያን ጨምሮ መቄት፣ አሁን ተገኝ፣ ዋድላ፣ ደላንታ ቀጠናዎች ላይ የድሮን ስምሪት በብዛት አለ ነው እየተባለው። እንግዲህ ሰሞኑን በስሜን ወሎ በተለያዩ አካባቢዎች ከፍተኛ የሆነ የድሮን ስምሪት እና የድሮን ድብደባ እና ጥቃቶች መፈጸማቸው ይታወቃል። ከዚህ ጋር በተያያዘ ጋሸና በመከላከያና በሚሊሻ በአድማ ብተና መካከል የእርስ በርስ ተኩስ ተከፍቶ ሰብአዊ ቁሳዊና ወታደራዊ ኪሳራ መድረሱን መረብ ሚዲያ ዘግቧል። እንደ መረብ ሚዲያ ዘገባ ከሆነ ስምንት መቶ ሶስተኛ ኮር አዛዥ የሚሊሻ አባላት ትላንትና ውግ ያበላሽተው ኮን ከተማን ለቀው ወጥተዋል በሚል ይህንን ያበላሹ በሚል እንዲረሸኑ ትዕዛዝ መስጠታቸውን ተከትሎ ነው የእርስ በርስ ተኩስ የተቀሰቀሰው። ዋድላ ወረዳ ኮን ከተማ ለምን ለፋኖ አስያዛችሁ በሚል በሚሊሻ ላይ እርምጃ በአድማ ብተና ላይ እርምጃ መወሰዱን በመቃወም የሚሊሻና የአድማ ብተና አባላት በመከላከያ ላይ ያጸፋ ተኩስ ከፍተው እስከምሽቱ አምስት ሰዓት ካያ ድረስ በጋሸና ዙሪያ ተኩስ ነበረ። እንግዲህ መከላከያ በዚህ ከተማ በቻይና ካምፕ በጥምጥማት እና በመብራት ኃይል ግቢዎች ሰፍሮ ነው የሚገኘው። በእነዚህ አካባቢዎች ነው ተኩስ የነበረው አመሻሹን የስምንት መቶ ሶስተኛ ኮር ምክትል አዛዥ የኮሎኔል ካሳሁን አሊ እነዚህ የአድማ ብተናና የሚሊሻ አባላት እርምጃ እንዲወሰድባቸው ትዕዛዝ የሰጡትም እሳቸው መሆናቸውን መረብ ሚዲያ ዘግቧል። ምክትል አዛዡ የአድማ ብተናና የሚሊሻ አባላት ላይ እርምጃ ሲወስዱ እንግዲህ በአድማ ብተናና የሚሊሻ አባላትም ያጸፋ ምላሽ ሰጥተዋል። ይህንን ተከትሎ እንግዲህ በቡድን መሳሪያዎች ጭምር የታገዘ ተኩስ ነበረ። የደረሰው ጉዳት በዝርዝር አልታወቀም። አሁንም ጋሸና እና አካባቢ ያለው ሁኔታ ግን ውጥረት ያለው ነው። ተከታታይ መረጃዎችን የማደርሳችሁ ይሆናል። ሌላ ኢትዮጵያን እየተመለከተ እንግዲህ በዓለም አቀፍ ሚዲያዎች ወጣ ዘገባ ነው ዘመናዊ የተባሉ የሩሲያ ተዋጊ አውሮፕላኖች ኢትዮጵያ ለኢትዮጵያ ሩሲያ እየሸጠች መሆኗን ከኢትዮጵያ ባሻገር ሁለት ሌሎች ሀገራትም እንደዚሁ እነዚህን ዘመናዊ የጦር አውሮፕላኖች ግዥ እየፈጸሙ መሆናቸውን ሾልከው የወጡ ሰነዶች እና ይህንን መረጃ ያሰራጩ ዓለም አቀፍ መገናኛ ብዙሃን አሳውቀዋል። የሩሲያ ኤስዩ 35 ወይም ደግሞ ሱ 35 ተብሎ የሚጠሩ ተዋጊ ጀቶችን ለመታጠቅ ግዥ እየፈጸሙ ነው የተባሉትና የተወሰኑት ደግሞ ተረክበዋል ተብሏል። ከነዚህ ሶስት ሀገራት መካከል ኢትዮጵያ አንዷ መሆኗን መረጃው ጠቁሟል። ሱ 35 የተባሉትን አውሮፕላኖች 16 የሚሆኑትን ኢትዮጵያ ለመግዛት ወይ ደግሞ ግዥ ፈጽማለች ከአራት ዓመት በፊት የተደረገ የውል ሰነድ ያሳያል። ኢራን ደግሞ 48 የሚሆኑ እነዚህን ተዋጊ ሱ 35 ጀቶች ተረክባለች። አልጀሪያም ከኢትዮጵያ በመቀጠል ሌላው የአፍሪካ ሀገር እነዚህን ጀቶች ልትረከብ ትእዛዝ ወይም ደግሞ ከሩሲያ ጋር ንግግር እያደረገች መሆኑን ነው ዘገባው እየጠቆመው። ተዋጊ ጀቶቹ ግዥ በተመለከተ እንግዲህ በኢትዮጵያ በኩል እስካሁን ድረስ በዚህ ጉዳይ ላይ የተሰጠ ምላሽ ባይኖርም አብይ አህመድ የሀገሪቱን በጀት 88 በመቶ የሚሆነውን ለጦር መሳሪያ ግዥና ለሀገር ውስጥ ጦርነት እየዋለው ነው የሚለው ጋር በተያያዘ እንግዲህ የመረጃ እውነትነቱን ያው የሚያረጋግጥ ነው። ከዚህ ጋር በተያያዘ እንግዲህ በተለይ ስለ እሱ 35 ተብሎ የሚጠሩት የሩሲያ ተዋጊ ጀቶች በዓለም ላይ የላቁ ከሚባሉ ተዋጊ ጀቶች ተርታ ግንባር ቀደም የሚገኙ እንደሆኑ ነው እየታወቀው። ኢራን በተለይ እንግዲህ ከዓለም አቀፍ የኃይል ግንባታ ጋር ካላት የእስራኤል እንዲሁም ደግሞ ምዕራባውያን ጋር በገባሹ ሽኩቻ እነዚህን 48 የሚሆኑ ተዋጊዎችን መታጠቋ ተገልጿል። ወደ ሌሎች መረጃዎች ስንሄድ ወደ አዲስ አበባ ዙሪያ የሚወስድን መረጃ ላስቀጥል። በአዲስ አበባ አቅራቢያ በሰሜን ሸዋ ሂደቡ አቦቴ ተብሎ የሚጠራው ወረዳ በኦሮሚያ ክልል በተፈጸመ ጥቃት የወረዳው የብልጽግና ባለስልጣናት መገደላቸውን ዋዜማ ዘግቧል። እንደ ዋዜማ ሬዲዮ ዘገባ ከሆነ የወረዳው የብልጽግና ፓርቲ ባለስልጣን ለስራ ሲንቀሳቀስ አጃቢዎቹ የነበሩ የሚሊሻና የፖሊስ አባላት ጭምር ላይ ጥቃት ተፈጽሞ ብዙዎቹ ቁጥራቸው ያልታወቁ ሞትና ቁስለኛ ሆነዋል። አባዶ በተባለ ቦታ በተፈጸመው ጥቃት በተፈጸመው ጥቃት ባለስልጣኑ አጃቢዎቹና የሚሊሻ አባላት ሲገደሉ፣ ከዚህ ባሻገር አብዛኛውን የወረዳውን ገጠራማ ቀበሌዎች ሸኔ መቆጣጠሩና አሁንም በብዙ ቀበሌዎች ተኩስ መኖሩን ዋዜማ ዘግቧል። ሌላው መረጃችን የአማራ ማህበር እያወጣው ነው። የአማራ ማህበር በአሜሪካ ከመስከረም 19 እስከ መስከረም 25 የሰባት ቀናትን የጦርነቱ ሎሪፖርት ያካትቷል። በሰላማዊ ሰዎች ላይ የደረሱ ጉዳቶችን ጨምሮ በአማራ ክልል እየተደረገ ያለውን ጦርነት ጉልህ ክስተቶችን በሳምንታዊ ሪፖርቱ ይዞ ወጥቷል። ባለፈው ሳምንት ያው እንደሚታወቀው እንግዲህ በሰሜን ወሎ፣ ደቡብ ወሎ፣ ምዕራብ ወረዳዎች ከባድ ውጊያ ተደርጓል። ይህንን በስፋት ይዞ ወጥቷል ሪፖርቱ። በሳምንታዊ ሪፖርቱ በ12 ዞኖች በ34 ወረዳዎች የተደረገው ጦርነት በዝርዝር አካቷል። በተለይ ሰሜን ወሎ፣ ደቡብ ወሎ፣ ሰሜን ሸዋ፣ ምስራቅ ጎጃም፣ ምዕራብ ጎጃም፣ አዊ ዞን፣ ሰሜን ጎጃም፣ ደቡብ ጎንደር ሰሜን ጎንደር ጨምሮ ከአማራ ክልል ውጭ ወለጋ ወደ አርሲ ያሉትንም እንደዚሁ አካቶ ወጥቷል። ወልቃይጠገደም እንደዚሁ በዚህ ሪፖርት ተካቷል። በተለይ በዘመቻ ደማሊ በተሰኘው ዘመቻ ከባድ ውጊያ መደረጉን በአስራ አንድ ወረዳዎች በሲቪሊያን ላይ ወይም ደግሞ በሰላማዊ ሰዎች ላይ ጉዳት መድረሱን የድሮን ጥቃቶችም ተከታታይ የድሮን ጥቃቶች መፈጸማቸውና በዚህም ጉዳት መድረሱን ሪፖርቱ አካቷል። በተለይ ራያ ቆቦ፣ ጉባ ላፍቶ፣ ላስታ መቅደላና ሀቡሮ ወረዳዎች ላይ በድሮን ጥቃቶች ጉዳቶች መድረሳቸውን አህዛዊ መረጃዎችን፣ ቦታዎችና ሁኔታዎችን በዝርዝር ይዞ ሪፖርቱ ይፋ ሆኗል። አዲስ አበባም የተደረገውን መጠነ ሰፊ ስርና አፈሳም እንደዚሁ ሪፖርቱ ይዞ ወጥቷል። የህዋት ታጣቂዎች እንዲሁም ደግሞ የቅማንት ታጣቂዎች የፈጸሟቸውንም እንደዚሁ በንጹሐን ላይ ጉዳቶች እንደዚሁ ሪፖርቱ አካቶ ወጥቷል። በአዲስ አበባ በተለይ በኤሬቻ ከኤሬቻ ጋር በተያያዘ በርካታ ሰዎች መታሰራቸውን እና ብዙዎቹ ሰቆቃ ደግሞ ኢሰብአዊ አያያዝ እንደተፈጸመባቸውም ሪፖርቱ አካቷል። ወደ ሌሎች መረጃዎች እሄዳለሁ። ወደ ሌሎች መረጃዎች ስሄድ ወደ ወልቃይትን የተመለከተውን መረጃ ነው የማስከትለው። ወልቃይትን በተመለከተ አዲስ መረጃ ወጥቷል። ይሄ መረጃ ምንድን ነው? ዛሬ የወልቃይት ዞን አስተዳዳሪ አቶ አሸተ ደምለው፣ የወልቃይት ዞን ምክትል አስተዳዳሪ ኮሎኔል ደመቀ ዘውዱ አዲስ አበባ ለአስቸኳይ ስብሰባ መጠራታቸውን ነው ከሁለት ቀናት በፊት መረጃዎች የጠቆሙት። አዲስ አበባ ተገኝተዋል። እንግዲህ አዲስ አበባ በተገኙበት ወቅት ከባለስልጣናት ጋር በፌደራል ባለስልጣናት ጋር በአራቱ ጉዳዮች ላይ እንደተነጋገሩ የመረጃ ምንጮቹ ገልጸዋል። አንደኛ የበጀት ተይዞ የነበረው በጀት ይለቀቃል የሚል ነው። ሁለተኛ በሚቀጥለው 2018 የሚደረገውን ምርጫ ተከትሎ በዞኑ ምርጫ ይደረጋል የሚል ጉዳይ ተነስቷል። ሌላው የተፈናቃዮችን በተመለከተ ነው። በተፈናቃዮቹ ማጣራት እየተደረገባቸው ከትግራይ ወደ ወልቃይት ዞን እንዲመጡ እንደዚሁ አቅጣጫ ተሰጥቷል። ከዚህ በፊት በውልቃይት ሕዝብ ላይ ምንም አይነት በደል ያላደረሱ እንደዚሁ በአካባቢ ኖሩ የነበሩ የትግራይ ተወላጆች እንዲገቡ አቅጣጫ ተሰጥቷል። ለዚህም እነ ኮሎኔል ደመቀ ዘውዱ ዝግጁ እንዲሆኑ ነው እንግዲህ ከባለስልጣናት እየተነገራቸው ተብሏል። የሁመራ አየር ማረፊያ አስፈላጊው ጥገና እና የበረራ ፍተሻ ተደርጎለት በቅርቡና በአጭር ጊዜ የአየር በረራው እንዲጀመር እንደዚሁ ተነግሯል። ሶስተኛው አስተዳደሩ በጀት እንግዲህ እንዲለቀቅለት ከፌደራል መንግስት መደበኛ የራሱ በጀት እንዲለቀቅ በዚህ ስምምነት ተደርጓል። ሪፍረንደም የሚባለውን ጉዳይ በተመለከተ ሪፍረንደም በቅርብ ጊዜ አይደረግም፣ ወደፊት ሁኔታዎች ሲረጋጉ የሚደረግ ይሆናል የሚል ንግግር ተደርጓል። በእንግዲህ ከዚህ ባሻገር በዚህ ጉዳይ ላይ አስቸኳይ የጠሩት የዞኑ አስተዳዳሪዎች የሰጡት ምላሽ ምን እንደሆነ አልታወቀም። በዚህ ጉዳይ ላይ ማብራሪያ እየሰጡ የመረጃ ምንጭ እነዚህ አዲስ ጉዳዮች አይደሉም። በጀትን በተመለከተ ላለፉት አምስት ዓመታት በትግራይ ክልል ጋር ተይዞ የነበረውና በኋላ በትግራይ ክልል የተለቀቀው በጀታችን አልተለቀቀልንም። አረ አምስት ዓመት ያለ በጀት ኢትዮጵያ ውስጥ ስለቆየን ከተለቀቀ የአምስት ዓመት በጀታችን ሊለቀቅ ይገባል። አሁን ለሌላ ፖለቲካ መግዣ በሚል የተለቀቀው በጀት ጥሩ ቢሆንም ግን የኋላም በጀት መለቀቅ አለበት። ሌላው ምርጫን በተመለከተም እንደዚሁ ይሄ ለፖለቲካ ድጋፍ ካልሆነ በስተቀር ምርጫ ከመደረጉ በፊት በወልቃይት ጠገዴ ሰቲት ሁመራ ዞን ማለቅ ያለባቸው ጉዳዮች ሊያልቁ ይገባል። አንደኛው የዞኑ የምክር ቤት ውክልናውም በአማራ ክልል ምክር ቤት እንዲያረጋግጥና የክልሉ ህገ መንግስት እንዲሁም ደግሞ የክልሉ የምክር ቤት አዋጅ እንዲሻሻልና አዳዲስ የምክር ቤት መቀመጫዎች ሊካተቱ ይገባል። ይሄ ሲሆን ነው ጥያቄ ተመለሰ የሚባለው ካልሆነ ግን በፌደራል ደረጃ ለሚወከሉ ተወካዮች ምርጫ መወዳደር ለብልጽግና ካልሆነ ለአካባቢው ህዝብ የማንነት ጥያቄ መመለስ የሚሰጠው ዋስትና የለም። ህዝበ ውሳኔ የሚባለውንም ጨርሰን አንቀበለውም። ዛሬም ነገም ወደፊትም እንደማንቀበለው ሊታወቅ ይገባል። ይህም የወልቃይት ጉዳይ ከህዝበ ውሳኔ ጋር የሚገናኝ ጉዳይ አይደለም፣ በተደጋጋሚ ተናግረናል። ህወሀት አካባቢውን በወረራ የያዘው ከህግ መንግስት መጽደቅ በፊት ስለሆነ አሁን በህገ መንግስት ወይም ደግሞ ሪፍረንድም የሚለው አይሰራም፣ አንቀበለውም የሚል ምላሽ ሰጥተዋል። ሌላው እንግዲህ የአስተያየቱና መረጃውን ያደረሱ የአካባቢው ተወላጅ ናቸው ይንን እየተናገሩት። ከዚህ ጋር በተያያዘ እንግዲህ ተጨማሪ መረጃዎችም ካሉ የሚመለስባቸው ይሆናል። ወደ ሌላ መረጃ ነው የሚሄደው። ወደ ሌላ መረጃ ሲሄድ ወደ አፍሪካ ቀንድ መረጃ ነው የሚሄደው። የኤርትራን በተመለከተ ዘ ኢኮኖሚስት የተባለው መጽሔት ዝርዝር ዘገባ ይዞ ወጥቷል። ለዚህም ኤርትራ ምላሽ ሰጥታለች። መጽሔቱ ኤርትራና ፕሬዚዳንት ኢሳያስን በተመለከተ ሰፊ ሽፋንና ሰፊ ሐተታ ሰጥቶ ባወጣው ዘገባ ኤርትራ ቀድሞ ብዙ ፋብሪካና ብዙ ኢንዱስትሪ የነበራት አሁን ግን የታሸገ ውሃና ሳሙና የማታመርትና ይህንን ለማምረት የማትችል አገር በሚል በርካታ ጉዳዮችን በተለይ ረጅም ዓመታት አምባገነን ሰማኒያኛ ዓመታቸውን የደፈኑ የሚሉ ጉዳዮችንም ጨምሮ ይዞ ወጥቷል መጽሔቱ። ይህንም በተመለከተ ኤርትራ ከዓለም የተገለለች እና የተነጠለች በሚልም እንደዚሁ ዘ ኢኮኖሚስት ዘገባ ይዞ ወጥቷል። ለዚህ የኤርትራ መንግስት ቃል አቀባይ የማነገብረ የማነ ገብረ መስቀል በሰጡት ምላሽ ተቀባይነት የሌለው በረዩት ዓለም ፍላጎት ላይ መሰረት ተደርጎ የተጻፈ የአፍሪካ ቀንድን ችግር እንደቀድሞው ያበዛና ጉዳዩን ያልተረዳ ጽሁፍ በሚል አጣጥለውታል። የኤርትራን አስተዳደር ለኤርትራ አስተዳደር ያለውን የመረረ ጥላቻ የሚያሳዩ ጽሁፍ እንደሆነም እንደዚሁ ገልጸዋል። ስለ ኤርትራ ዘመናዊ ታሪክ ማወቅ ከፈለጉ መረጃውን አያጡትም ነበር ሲሉ እንግሊዝ በወቅቱ በነበረችበት ጊዜ የነበረውን አጠቃላይ ሁኔታም ለማሳየት ሞክረዋል። ይህንን በተመለከተ ተመሳሳይ ዘገባዎችን የምዕራባውያን ሚዲያዎች ኤርትራን በተመለከተ ሲያወጡ ይሄ መጀመሪያ አለመሆኑንም እንደዚሁ የኤርትራ መንግስት ገልጿል። ለሳት ያስቋቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ።